ሀያ አራት አመት ነው የዘፈንኩት። አሁን አስራ አራት አመት ነው እግዚአብሔር በቸርነቱ ጎብኝቶ ነው። ስለዚህ ይኸው አስራ አራት አመት ጭማሪ እድሜ ተሰጥቶኝ እግዚአብሔርን ኢየሱስ ክርስቶስን የድንግል ማርያም ማች ኢየሱስ ክርስቶስን እያመሰገን እንድንኖር ይርዳል። ልምና መኪና ውስጥ ገብቼ ደስ ኢየሱስ ተኮር የሆነ ነገር በቃ እንደ ስሙ ብታወድሽ በቃ ከዚህ በላይ ደስታ ራሱ ጋንቻ ኢየሱስ እየተዘመረለት በቃ መስማት እጅግ የሚያስደስት ነው። እሱን መስማት ነው የምፈልገው። በቃ ራሱን ያሁን እሱ እውነት እንደምትዘምር ያውቃለሁ ምናምን ግን መዝሙሮቹን ከዚህ በፊት ሲዘምር ነው የሆነ ቪዲዮ ተቆራርጦ አይቻለሁ። በጣም በጣም በጣም ደስ የሚል በቃ ይሄንን እግዚአብሔር የሰጠሽን ታሪክ፣ እግዚአብሔር የሰጠሽን ጸጋ፣ እግዚአብሔር የሰጠሽን ድምፅ መልሶ እሱን ለማክበሪያ ማዋል ከዚህ በላይ ይ እና አንቺ በጣም በጣም የምትገርሚ ሴት ነሽ። በጣም በቃ እጅግ እጅግ በቃ ጌታ ይባርክ። ራሱ መምጣትሽ አንድ ፓስተር የተባለ ሰው ጋር መተሽ እራሱ እንደዚህ ህብረት ማረግ መጠየቅሽ፣ ማውራትሽ ይሄ በቃ ለኛ ቢግ ፕሪቪሌጅ አጎርሽ። እሺ፣ ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ እያልኩ እዘምርልሃለሁ። አዲስ መዝሙሬ ነው። አሁን ገና አንድ አራት ወር ሶስት ወር ሊሆነው ነው እና ዩቱብ ላይ አለ። ዘማሪት አቦነሽ ነው የሚል ዩቱብ አለኝ። እዛ ላይ ገብታችሁ በቪዲዮ ልታዩት ትችላላችሁ። አሁን እዘምርላችኋለሁ ለጸና አስተዋጽኦ ለኦርቶዶክስ ለቤተ ክርስቲያን ራሷነዊያዲስ

እርሱ ሙሽራ ነው። በእኩለ ሌሊት የሚጮኸው ዜማ ቀለሙ ኢየሱስ ነው። ማህኒቷ ስማ ስሙን በመቃኗ በጉበኑ ስፋለች። በመስኮቶቿ ላይ እርሱን ትዘቃለች

እግዚአብሔር ደግሞ በነገሮች ሁሉ ይርዳሽ ያግዝሽ። ይሄ ጀመርሽ ጅማሬ በጣም መልካም ነው። ኢየሱስ ክርስቶስ እንደወደም ከዚህ የበለጠ የጸጋውን ፊት ሚያብራልሽ ነት የበለጠ ደግሞ እያበራ እያበራ እያበራ ይደምሽ። በጣም ነው የምንወድሽ። ብዙ ኢትዮጵያን፣ ኤርትራውያን ያው ያንቺን ስራዎች ከዚህ በፊት የነበሩ ዘፈኖችሽን ያውቃሉ፣ ይረዳሉ። አሁን ደግሞ እግዚአብሔር በዚህ መልኩ ደግሞ ከረዳሽ ካገዘሽ ትልቅ ትልቅ ነገር ነው ራሱ ኢየሱስ የሚል መዝሙር መስራት በቃ ከዚህ በላይ ደስታችን የለም። በዚህም የብዙዎች ፍቅራቸውን እየገለጡልሽ ነው እንደሚወዱሽ ያን ዝማሬ መልአክ ያሰማልን እያሉ ነው። በቃ በጣም በብዙ በጣም ነው የምንወድሽ። እንግዲህ ይሄ ኢየሱስ እየበዛልሽ እየጨመረ ይሁድ ባንቺ ህይወት ላይ ይሄ የምትወዱ ኢየሱስ ደግሞ እንግዲህ ከዚህ ደግሞ ከዚህ ደግሞ አያሽ እየተገለጠ ከእውቀት ከፍያ አውቃላር ለሚለው ጳውሎስ ደግሞ የደቀ እውቀት ወደ ተሻለ እውቀት ቁርጭም ጭሚት ከዛ ጉልበት ከዛ ደግሞ ከፍ እያለ ወገብ ከዛ ተከሻ ከዛ ደግሞ ሙሉ መዋጥ እስኪሆንልሽ ድረስ እግዚአብሔር አምላክ ይርዳሽ ያግዝሽ። ኤኒታይም መጣ ያለሽ ጊዜ ባገኘሽ ቁጥር በኒታይ እና በመጣሽ ቁጥር በደስታ ነው የምንቀበልሽ። ፎሎ አድርጌ ያለው ከዚህ በፊት አጥች አልችም እርግጠኛ የሆን አይሆን ስላላወቅኩም እንዲሁ እየመጣሽ አብረሽን ትዘምሪያለሽ ከኛ ጋር ታደልግ ያለሽ ይሄ መድረክ ለአንቺ ሀያ አራት ሰዓት እንደ ነዳጅ ማደያ ክፍት ነው። መምጣች እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። የእግዚአብሔር ሰላም በኢትዮጵያ ምድር ላይ ይፍሰስ። ስለሰጣሽን ጊዜ በጣም ማስተላለፍ የምትፈልጊው መልዕክት ካለ እድል እንስጥሽ። ይኸው ነው በቃ በቃ፣ እግዚአብሔር ፍቅር ነው። ሁላችን ተከባብረን በዛች ደስ በሚለው አሁን እኔ ሙቀቱ በቃ ልወጣ አከልክሎኛል። እዚህ እዛ እንደ ምግብ የሚበላ በእውነት በቃ ምግብ የሆነ አየር ነው ያለ እዛ አገር። እግዚአብሔር ጥሩ አገር ሰጥቶናል። እኛ ግን እርስ በርሳችን ተከባብረን ማንኛውም አገር ይኸው፣ እኛ አሜሪካን አገር ተከባብረን አይደል እንደ የምንኖረው። ስለዚህ እዛም እርስ በርሳችን ያው አንድ ህዝቦች ምንዋደድ እንደዚህ ተፈቃቅረን ተከባብረን አንዱ አንዱ ሳይነካ መኖር አለበት ብዬ አስባለሁ። ወዳችኋለሁ ወንድሞቼ እህቶቼ፣ እግዚአብሔር ኢትዮጵያን ይባርክ። እኛ ምን ወድሻለን፣ ጌታ ኢየሱስ ዘመንሽን ይባርክ። እንግዲህ ይሄ የዘመርሽነት ጌታ ደግሞ በብዙ ፍሬ እንድታፈር እየርዳሽ ያግዝወን ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል። አንቺም ስለ ኢየሱስ እየዘመርሽ ስላለሽ በጣም ደስተኛ ነኝ። አኩርተሽናል እውነት እግዚአብሔር ነው። ከባዲስ ባዲስ ሳውቁቶ ራሱ ኢየሱስ የሚል ማዘመር ይሄ በ ከዚህ ከዚህ በ ደስታ የለም እና ጌታ ይዋርሽ። ሀያ አራት አመት ነው የዘፈንኩት። እንግዲህ ያስ ዝማሬ ከመጣው አስራ አራት አመቴ ነው። እግዚአብሔር በቸርነቱ ጎብኝቶ ነው። ስለዚህ ይኸው አስራ አራት አመት ጭማሪ እድሜ ተሰጥቶኝ እግዚአብሔርን ኢየሱስ ክርስቶስን የድንግል ማርያም ልጅ ኢየሱስ ክርስቶስን እያመሰገን እንድንኖር ይርዳል። ሰላም ለእናንተ ውንቻው ቴንክዩ። ሌላ ጊዜ ደግሞ የልብሱን ጫፍ የሚለውን ደግሞ ዘምራፊት መጪ። ወንጌል ስለማን ነው? ዘማሪት አቦነሽ ስለ ኢየሱስ ክርስቶስ ነው። ጌታ ይወርዳል። ከዛ በተረፈ ግን ሁሌም እየመጣች እንድታገለግል ነው። ወንጌል ስለማን ነው? ጻፉ ልጅ እስኪ ከታችወንጌል ስለማን ነው? ታች ለማስ ለኢየሱስ፣ ለኢየሱስ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ማስተር ጸጋ ይብዛል። ድንቅ ጊዜ ነበረን። ጌታ ኢየሱስን ደግሞ ለማሳየት የምትሞክርበት ወይ በጣም እኔ በእውነት በጣም እየባረከኝ ነው። ጸጋ ይብዛል። ከዚህ በላይ የምር የምር ከልቤ ፓስተር ነው ከልቤ። በጣም ደስ ብሎኛል። ከዚህ በላይ ደግሞ ጌታ ኢየሱስን በፍቅር እንድታሳይ ጸጋ ይጨመርልኝ። በጣም ወዳለሁ። ሌሎቻችሁ ኦርቶዶክስ ሀቢያን ጌታ ኢየሱስ ደግሞ እንዲበራላችሁ ጸልሉ። ሰስኔም ተባረኩ። ገናኛለ ጸጋ ይብዛል። ፓስተር ፓስተር ፓስተር ፓስተር፣ እንዴት ነህ? እግዚአብሔር ይመስገን በጣም በነገራችን ላይ ኦርቶዶክስ ነኝ። ጆየ ና ግባስቲ ካለ ዋና ካለ ገሺ ቀጥል አፖስትሊክ ሶሪ እኔ በነገራችን ላይ ኦርቶዶክስ ነኝ። የኦርቶዶክስ ተከራካሪ ነኝ። ከሶፊ ጋር ብዙ ጊዜ ነው እዚህ ይገባሉ፣ ያስገባኛል እንጫዋታለ እንቃለለን። ግን እኔ ምንደ መናገር ፈልገው ነገር እኔ እንደ ሶፎኒያስ እኔ ፓስተር በህይወቴ ብዙም ከኦርቶዶክስ ስለሚያመጣጠን ግን እንደ ሶፎኒያስ የወደድኩት ፓስተር የለም በቃ እውነት እንደምነግራችሁ እንደ ሶፎንያስ ወደፊትም የምወደው ፍቅርን የሰበከ ወንጌሉን ያጸና ማለት ነው ወንጌሉን ያጸና ማለት ማለት ነው ተዋደዱ የሚለውን ነገር ተግብሮም ተናግሮም ያሳየን እሶች ነው ሌላ ፓስተር ማንም ያሳየን የለም እንደ እንደ ያገላልጽ ማለት ነው እዚህ ሶሻል ሚዲያ ላይ ከፕሮቴስታንት ወንድሞቻችን ጋር እንድንዋደድ ፍቅር እንድንሆን እራሱ ተዋዶ ራሱ ሰብኮ ራሱ አስተምሮ ያሳየን በጣም በጣም በጣም ጀግና ጀግና ፓስተር ነው በእውነት። እና በቅርቡ ደግሞ እና ያለን ወይ ወይኛ ወደ አንተ እንመጣለን ወይ አንተ ወደኛ ትመጣለህ ይለይልናል በቅርቡ። እና በጣም ነው የምንወድል ማለት ነው ፓስተር። ግን አንድ መጠየቅ እፈልገው ነገር እኔ እንዳጋጣሚ የማይመች ቦታ ሆኜ አላየሁትም ነበር። ጌሙ ጌሙ እንዴት ነበር ፓስተር? ይኸው በፍቅር ተጠቀምን። አንድም በቡና ነው፣ አንድም በጫት ነው።